አዝናኙ ቲክታከር ወደ አዲስ አበባ እንደገባ የደረሰን መረጃዎች ያሳያሉ። ይህ ቲክቶከር በርካቶችን በማህበራዊ ሚዲያ ዘፈኑን በማበላሸት ባልተጠበቀ ጊዜና ሰዓት የኢትዮጵያ ሕዝብን ያሳቀ ነው። ወዶ አይደለም ዘፈኑን ያበላሸው የአርቲስት ታምራት ደስታ የምን ጊዜም እንቁ ድምጻውያን መካከል፣ ከኢትዮጵያ ምርጡ ድምጻውያን መካከል አንዱ ነፍሱን ይማረውና የሱን ዘፈን በመጫወት በጣም ባልተጠበቀ ሁኔታ አበላሽቶት ዘፍኖት፣ በርካታ ኢትዮጵያኖችም ተመስጦ ከልቡ በመዝፈኑ ዘፈኑ ስበላሽበት፣ በርካቶቹ ደግሞም ኢትዮጵያኖች እንደ መዝናኛም እንግዲህ ዘፈን ስዘፍን በጣም ዘና እንደምሉበት ግልጽ ነው። ይህ አዝናኝ ልጅ አዲስ አበባ ገብተዋል። ትውልዱም እድገቱም ከጅማ ባሻገር በደለ የሚባል ስፍራ እንደሆነ የወጡት መረጃዎች ያሳያሉ። ይህ ልጅ ከዚህ በፊት በተደጋጋሚ ማህበራዊ ሚዲያ ላይ በመውጣት ታምራት ደስታ ዘፈን በጣም እንደምወድና ስዘፍን በርካታ ኢትዮጵያኖች እንደሳቁበት ጨምርም የወጡት መረጃዎች ያሳያሉ። ከዛም የተነሳ ህይወት በየት በኩል እንደምትቀይር የሰውን ልጅ አትታወቅም። ይህ ልጅ የበርካቶችን ቀልብ ሊስብ ችሏል። በተለየ ምዘፍናቸው በከፍተኛ ሁኔታ የኢትዮጵያን ህዝብ ስለሚያስቅ ስለሚያዝና እና በርካቶችም ሊወዱት ችሏል። ልጁ የዋህና ንጹሕ ልብ ያለው ልጅ ነው። እስኪ ካንጎራጎራቸው በኢትዮጵያ ህዝብ ዘንድ ከፍተኛ እንደ መዝናኛ ተመልካች የተገኘለት ቪዲዮች መካከል ትልማኝ መቀስ በላ አሃ ሌላ ሌላ አንትሬ ትረኛለ ይህ ልጅ ጓደኛው እሱን ቀርጾ ስለቅ የነበረው ጓደኛው አብሮት አዲስ አበባ ይዞት መጥቷል። ሰሞኑን አነጋጋሪም ሆኗል። በርካታ ኢትዮጵያ ውስጥ አሉ ከተባሉት ሰዎችም ጋር እንደተገናኘ አልፎም ደግሞ ከታዋቂ ሰዎችም ጋር እንደተገናኘ ጭምርም ነው። ይህ ዘፈን በቅርቡ ከመምጣቱ በፊት ድጋሜ ስለ ሻንጣ የዘፈነበትና በርካታ ሕዝቦችን በሳቅ እንዳስለቀሰ ግልጽ ነው። እስኪ በሳቅ በጣም ፍርስ ካደረጋቸው ቪዲዮዎች መካከል ይሄኛው በድጋሜ የሰራው ቪዲዮ ነው። ወደ መዲናችን አዲስ አበባ ተከስቷል። ይህ ልጅ ተከስቶስ ምን ምን ተከሰተ? እስኪ በመዲናችን አዲስ አበባ ስገባ የነበረው ሪያክሽን ስለ አዲስ አበባ እየተሰማው ምንድን ነው? እስኪ በመጀመሪያ እየሰፈር ሰፈር ነው ያለው ተብሎ ተጠየቀ። ሰፈረ አነዋር መስጊድ በመቀጠልም ሌሎች ሰዎችን በብዛት ተገናኝቷል። ከነዛ መካከል አንዱ ኮሜዲያን ልጅ ያሬድን አግኝቶታል። ልጅ ያሬድ ጋር እንደተገናኘ የወጡት መረጃዎች ያሳያሉ። ሲያንጎራጉርም ተስተውሏል። ሌላኛው የኢትዮጵያ ሕዝብን ካሳቃቸው አንዱን እንደገናም ዳግም አንጎራጉሮ ለማሳቅ ሞክረዋል። በጣም ባልተጠበቀ ጊዜና ሰዓት ወደ መዲናችን አዲስ አበባው የገባ ልጅ በርካታ ኢትዮጵያኖች እየተዝናኑበት እንደሚገኙ ጭምርም በተለይ በምሰራቸው ቪዲዮዎች እየተዝናኑበትም ነው። ይህ ልጅ ምስኪን ነው። ንጹህ ልብ ያለ የዋህ ምንም የማያውቅ ልጅ ነው። በርካቶቹ ማስታወቂያ እሱን ሊያሰሩ እንደሚገቡ ጭምርም ጥሪ ያቀረቡ ይገኛሉ። አዎ ማስታወቂያ ይስራ፣ ልጅ ይለፍለት። በጣም አሳዛኝና ልብ የምነካ ምስኪን ልጅ እንደሆነ ጭምርም የውጡት መረጃዎች ያሳያሉ። የአንድ ሰሞን ጭብጨባ ሳይሆን ይህ ልጅ ማስታወቂያ ሰርቶ ራሱን መቀየር እንዳለበትም ነው። ምክንያቱም የብዙሃንን ትኩረት ስለሳበ እስኪ የቢዝነስ ባለሙያዎች በጣም ፈጣንን የምሉት በፍጥነት ይህ ልጅ ለቢዝነስ ወይም ማስታወቂያ ለማሰራት ንግዶቻቸውንም ቢያስተዋውቁ የተሻለ ይሆናል፣ በማለትም የገቢያ ጥናት ባለሙያዎች እየገለጹ ይገኛሉ። ይህ ልጅ ለማስታወቂያ ወይም ማስታወቂያ ቢያሰሩት ለልጁም ለራሳቸውም ከፍተኛ ጥቅም እንደሚያገኙ ጭምርም የወጡት መረጃዎች ያሳያሉ። ሚኪነኝ ከሚኪታ ቦርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።